ሰላም እንዴት ናችሁ? ድና የተከበራችሁ የወሰኔ ዩቱብ ቻናል ተመልካቾች ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። ጋይሶች አረ ሰዓት የሙሉልኝ። ተዉ ግን ተዉ ግን ትዝብት ነው። ሰዓት የሙሉልኝ። ለማንኛውም ሽንኩርትና ቲማቲም እዚህ ጋ ምንም አልገባበትም ገና ወላ ዘይት ወላ በርበሬ። ሽንኩርቱ እናንትን ውሃውን የምጠጥ ብዬ ነው። ምስር ወጥ ልሰራ ነው እዚህ ጋ እንቁላል ጨምርበት ብዬ ነው የቀቀልኩት። ትናንትና ነው እንጀራ የጋገርኩት። ይኸው ይኸው እንጀራዬ ትናንትና ነው የተጋገረው እንደምታዩት። እና እዚህ ጋ እያቁላላው ነው ማለት ገራ ለስፈራሬ ነኝ። ምስር ወጥ ነው። ይኸው እዚህ ጋ ምስር አለኝ። ምስር አልኩ በርበሬ አለኝ። እዚህ ጋ ይኸው ምስሬ ምስሩ ከሳይልም የኢትዮጵያ ምስር ነው። ግን እኔ ሴትዮ ነች ያመጣችልኝ እና አብረን ምሳ እንስራ፣ አብረን ሰርተን አብረን እንመገባለን። ከኔ ጋር ሆኑ እናንተ። ሁሉም ሀገር ያለ ምስር ቆሻሻ አለው እንዴ! ፈጣሪ እዩት። አፈር መዳሀን ያለማባቴ ወይኔ በማርያም እዩት። ይሄማ አስሬ ቤት አጠብ እራሱ አይወጣውም። እዩት፣ የምን ወንዝ ውሃ ይመስላል ድፍረስነቱ። የቀለጣን ውሃ ይመስላል። አቤቱ መድሀኒዐለም አባቴ፣ ኧረ ቆይ ስንቴ እንደማጥቦ አሳያቸዋለሁ። ይሄ አንዴ ቁጠሩ ጋር እኔ ጋር እንግዲህ ትንሽ ነው ከዛ የሚሻለው እንጂ ያው ነው። ይሄ ትንሽ ነጣ አለ። ያኛው አፈር በቃ የወዴቻ ነው ስነ ይመስላል የቀለጣ ነው። በፈጣሪ ስም ነው። ይሄ አሁን ሶስተኛችን ማለት ነው ምስል ለጨጓራ ጣርነ ይባላል። እንግዲህ ይሄ ቆሳሳ ሊገባ ኖሮ ሞታችን የሚያፋጥነው ነበር የጨጓራ በሽታ ላለብን ሰዎች። እዚህ ጋር ግሪንቲ ሻይ እየጠጣው ነው። ሻይ ነው። እና አስቡት እንግዲህ ሁለቴ ይሄ አሁን ደግሞ ሲታሽ እስቲልክ ወጣጋባል እና ይሄ ሳይታጠብ ይገባ ወይ ደግሞ ዝም ቅድም የምትሉ ነው ታስታ እንድትታይ ምን ነው ልቃሚ ነው ይሉ ምናምን። በቃ እንዲሁ ለቅለቅ ላርጎ ብላችሁ ውሃ ደፋ አርገታችሁ፣ ልክ እንደዚህ ማለት ውሃ ደፋችሁ፣ ለቅለቅ አርገታችሁ፣ አቧራውን ብቻ ሳታሹት ቢሆን ኖሮ ያ ይወድ የቀለጣን እድፍ የመሰለ ውሃ ማለት ነው ገብቶ ጨጓራችን ውስጥ ምን እንደሚሰራ ያው ሁሉም የሚያውቀው ነው። ወደ ሞት ሞታችን የሚያፋጥንልን ነበረ እና እኛ ደግሞ የመሞት እቅድ የለንም የመኖር ነው። በተለይ ስደት ላይ ስንትለያለን የመኖር ፕላን ነው እንጂ ያለን የመሞት ፕላን የለንም። ያው ከሞት ማንም ባይቀር የሚቀርብ አይኖርም። እግዚአብሔር ባላልን በሰጠን እድሜ ግን መኖር እንፈልጋለን። ስንትልም አለን ስንት ፕላን አለን እና በገዛ እጃችንን እድሜያችንን ነው የምናሳጥረው ማለት ነው። ከሌለውም ምስር ስበላ በርበሬ በጣም እንዴ ዋሰ ዘንትን የበዛበት ስበላ ጨጓሬን በጣም ነው የሚያቃጥለኝ። ከጀርባዬ በቃ እንደ እሳት ነው የሚነድፍ። መተኛት የለ ቁጭ ማለት የለ ይውለበለባል። አልኳችሁ እንደጧፍ ጀርባዬ እና ያንን በልቼ ቢሆን አስቡት መገኘት ነው ሞት እንኳን ባይሆን ሆስፒታል ይሆናል መገኘት በጣም ጥሩ አደራን አደራህን እኔ የምጠላቸውን በሙሉ አጠገቤ እንዳታመጣቸው። የሆስፒታል ሞት፣ መቃብር ስፍራ፣ ምናምን በጣም ነው የምፈራቸው። አሁን ይሻላል። ስንተኛ ነው ይሄ? ሶስተኛ ነው አራተኛ ጋይሶች? ሶስተኛ ምንም አይልም። ተስፋ አለ። አንድ ሁለት እና ለቀለቀው ምጽ ጭሮላ ያለችው እናገኛለን

በነገራችን ላይ ጎበዝ ሴት ነኝ። እራሴን አለማድነቅ ለማድነቅ ማን ብሎ ግን ማርያምን፣ ጎበዝ ሴት ነኝ። ባለሙያ ነው። የበዓል ጊዜ እንዴት እንደደረደርኩ ታላየሱ። እንግዲህ መዳም ቤት ሆነን እንዲከሰራ ሀገራችን ደግሞ ከዚህ የበለጠ መሰራ ነው የሚመስለኝ በዓል ምናምን ሲሆን እኔ ሾክ አረገን በጣም ደስ ይለኛል። ተነሳሽ ተነሳሽ ካለኝ ሰውነቴ በጣም ነው የምሰራው ጽዳትም ስሰራ ምግብም ስሰራ። እንደዛው ካልመጣብኝ ደግሞ ሉካት ነው የሚጠልብኝ ግዴታ የመዳመን ስራ ጥርስ ነሽ የሰራ እና መቼ ቁጭ ባልክ ወይ መቼ በተኛው ነው ምለው። እንኳን ምግብ ልሰራ የተሰራ ራሱ ቢኖር አልበላም። በጣም ነው የሚያስጠላኝ። በጣም አንዳነሱ አሁን ቢደክመው ምን ቢለው ራሱ የተሰራ ካገኘ ይበላል አይደል? አንዳንድ ሰው ተፈጥሮ። እኔ ግን የተሰራ ራሱ ቢኖር ተነስቶ ለማቅረቡ በመድሀኒዐለም አባቴ ምንም እንትን ይለብሽ። የዶሮ ቁሌን ነው የሚመስለው። ጋይሶች እዩት እዩት፣ በመድሀኒዐለም የለም። የዶሮ ቁሌ ዶሮማ የለም። እና ቲኬት ይመጣል ሁሌ ፋሲካ አለ እንዴ? አትጨማለቂያ አንቺ ደግሞ ሁሌ ፋሲጋ የለም። ጋይስ ከእንግዲህ ሲያልቅ እንገናኝ። ሶች ወጣችን እዚህ ጋር ደርሷል። በነገራችን ላይ አሁን ቀዝቅዟል። እራሳቸው ስልክ ገፍቶብኝ ስልኬን ስበጠረቅ ስበጠረቅ ረሳሁት እና የው ወጣችን እዚህ ጋር ደርሷል እና መልካም ምሳ ይሁንልን።

እና እንደዚህ ነው ውሏችን፣ እላችኋለሁ። ካሜራው ሲደበዝዛያችሁ ፈጣሪ ትዕግስቱን ስጠኝ። ሲጀመር ካሜራ ኮ አለበት ጌጠናል። በተለይ የሚያጠቁሬ ነገር እዩት፣ መቤትን እዩት። በአካል የምታቆኝ ታቆኛለች። እኔ በጣም ቀይ ነኝ። ቪዲዮ ላይ ራሱ የበዓል ቪዲዮ ላይ አይታችሁ ከሆነ ህይወት ፈረንጅ ነው መመስል ይላሉ። ቀላቴ ማለት ነው። ግን እዩት፣ እዚህ ጋር እናቴ ትሙት